የሙንሺድ ሙሀመድ ሰኢድ አስክሬን ወደ ትውልድ ስፍራው ደሴ ገብተዋል። ሙንሺድ ሙሀመድ ህልፈት በርካቶችን እንባ አራጭቷል። ያን የመሰለ ፍልቅልቁና ሳቅታ በዛ ላይ ደግሞ መልካም አስተሳሰብና ቀና አመለካከት እንዳለው በርካቶች ሲገልጹትም ተስተውሏል። ሙስሊም ብቻ ሳትሆን የተለያዩ እምነት ተከታዮችም እንዳቶስ ጭምርም ነው። ይህን የመሰለ መልካም ሰውና ድምፁም ለየት እንደምል ጭምርም ነው። የድምፁ ቶንና የሰራቸው የሙስሊም መዙማዎችን በማስመልከትም በርካቶችም እንደተገረሙ ጭምርም ነው። በጣም የሚገርም ድምጽና ረጋ ባለ መልኩ ደግሞም የግጥሙ በጣም በሚገርም ሁኔታ የሚሰራቸው ስራዎችም በርካታ ሙስሊሞችም ከዛም የተነሳ ነበር በጣም የወደዱት። እንደ ቤተሰብ አካልም ነው የሙስሊም ወንድሞቹ እየገለጹ ያሉት። ወደ ትውልድ ስፍራው ወደ ደሴ አስክሬኑ መግባቱ የተሰሙት መረጃዎች ያሳያሉ። የዚህ ወንድም ህልፈት በጣም ሀዘናችንን ከሚዲያ ልንገልጽ እንወዳለን። ሚኪ ነኝ። ከሚኪ ታቦርም ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃን ያገኘ።